በጋዛ የሰላም አየር መንፈስ ጀምሯል። ታሪካዊ ነው ተብሎ የተሞካሸውና በአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊት አውራሪነት የተፈረመው የጋዛ የሰላም ስምምነት በተለይ ለፊልስተማውያን ልዩ የደስታ ስሜትን ፈጥሯል። አብዛኞቹ የጋዛ አካባቢዎች ከሁለት ዓመታት ግጭት በኋላ የፍርስራሽና የድንጋይ ክምር ቢሆንም ፊልስተማውያን የተኩስ አቁሙን በደስታ ሲያከብሩት ታይተዋል። ስምምነቱን ተከትሎ እስራኤላውያን ታጋቾች በሐማስ በኩል የእድሜ ልክ ስርዓት የተፈረደባቸውን 250 ፍልስጤማውያንን ጀምሮ ጨምሮ 200 የሚጠጉ እስረኞች ደግሞ በእስራኤል በኩል ተለቀዋል። ቢቢሲ እንደዘገበው በአሜሪካው ፕሬዝዳንት የቀረበው የሰላም እቅድ በሁለቱም ወገኖች ተቀባይነት ማግኘት በመቻሉ ታጋቾች ተለቀዋል። ሐማስ በሕይወት ያሉ ሀያ እስራኤላውያን ታጋቾችን መልቀቁን ተከትሎ ትራምፕ በእስራኤል ምክር ቤት በመገኘት ባደረጉት ንግግር ቀኑ ለመካከለኛው ምስራቅ ታሪካዊ ነው ብለዋል። በእስራኤልና በአማስ መካከል ሰላም እንዲወርድ ላደረጉት የአረብ ሀገራት ምስጋና ያቀረቡት ትራምፕ በጋራ መስራት ታላቅ ድል አስገኝቷል ሲሉ ተደምጠዋል። እስራኤልና አማስ የተኩሳቁም ስምምነት ላይ መረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች ወጥቷል። የሰላም ሙኬት በሁለቱም ተፋላሚ ወገኖች ሆንታ ካገኘ በኋላ ፍልስጤማውያን ከተሰደዱበት ቦታ ወደ ፈራረሰው መኖሪያቸው መመለስ ጀምረዋል። ትራምፕ በግብፅ ሻራም አልሻክ ከሃያ በላይ ከሚሆኑ የሀገራት መሪዎች ጋር በመሰባሰብ በቀጣዩ የጋዛ የሰላም ምክር ላይ ተወያይተዋል። አሜሪካ፣ ቱርክ፣ ግብፅና ኳታር የተኩስ አቁም ስምምነቱ ተግባራዊነትን የሚከታተሉ አገራት ሆነዋል። አልጀዚራ እንደዘገበው የእስራኤል እና የሐማስ ግጭት ከተጀመረ ሁለት ዓመታት ሆኖታል። እስራኤል በጋዛ ላይ ጥቃት የጀመረችው እንደ አውሮፓውያን አቆጣጠር ጥቅምት 7 2023 በደቡብ እስራኤል ላይ የአማስ ታጣቂዎች ላደረሱት ጥቃት ምላሽ ነበር። በወቅቱም ከእስራኤል በኩል 1139 ሰዎች ሲገደሉ 240 ያሉ በምርኮ ወደ ጋዛ ተወስደው ነበር። የእስራኤል የሁለት ዓመታት ጥቃት በትንሹ ከ67000 በላይ የሚሆኑ ፊልስጤማውያንን ሕይወት ቀጥፏል። ሌሎች በሺዎች የሚቆጠሩ ዜጎች አስክሬናቸው ሳይወጣ በፍርስራሽ ውስጥ ቀርቷል። ከሟቾች መካከል ቢያንስ 20 ሺህ ህጻናት ናቸው። ይህ ማለት ላለፉት 24 ወራት በየሰዓቱ አንድ ህጻን ይገደል ነበር። በእስራኤል በኩል ወታደሮቿን ጨምሮ ከ2000 በላይ ዜጎቿን ህይወታቸው አልፏል። በተያያዘም በጋዛ ከ169 ሺህ በላይ ህዝብ የመኩሰል አደጋ አጋጥሞታል። የተባበሩት መንግስታት የህፃን መርጃ ድርጅት ዩኒሴፍ በጋዛ ውስጥ ከ3000 እስከ 4000 የሚደርሱ ህፃናት አንድ ወይም ከዛ በላይ አካላቸውን አጥቷል ብሏል። ድርጅቱ እንዳስታወቀው ባለፉት ሁለት ዓመታት 34 ሆስፒታሎችን ጨምሮ ቢያንስ 125 የጤና ተቋማት ላይ ጉዳት ደርሷል ይህም ታማሚዎች አስፈላጊ የህክምና አገልግሎት እንዲያገኙ አድርጓል በሆስፒታሎች ላይ በደረሱት ጥቃቶችና በጋዛ ላይ በቀጠለው የቦምብ ድብደባ ቢያንስ 1722 የጤናና የረዳት ሰራተኞች ህይወታቸውን አጥተዋል በአራተኛው የጄኔቫ ስምምነት ከአንቀጽ 18 እስከ 22 ባለው መሰረት ሆስፒታሎች የጥቃት ኢላማ ሊሆኑ እንደማይገባ ቢገለጽም በአሁን ጊዜ በሚደረጉ ጦርነቶች የጤና ተቋማት እየወደሙ ናቸው። ሌላው የጋዛን ህዝብ ከጦርነቱ ባልተናነሰ ህይወታቸውን ስቃይ ውስጥ የጨመረው ረሃብ ነው። 154 ህጻናትን ጨምሮ ቢያንስ 459 ሰዎች በረሃብ ምክንያት ሙተዋል። የአውሮፓውያን አቆጣጠር ነሐሴ ሁለት ቀን 25 በተባበሩት መንግስታት ድርጅት የሚደገፈው የተቀናጀ የምግብ ዋስትና ደረጃ ምደባ ዓለም አቀፍ የረሃብ ክትትል IPC መሰረት በመካከለኛው ምስራቅ ለመጀመሪያ ጊዜ በፋውቀና የተሰጠው ረሃብ የተከሰተው በጋዛ ነው። እንደ ይፒፒ ዘገባ በአሁን ጊዜ በጋዛ ግዛት የተከሰተው ረሃብ ዲር ኤል ባላህና ካን ዮኒስ ግዛቶች እንደሚስፋፋ ስጋት ፈጥሯል። ከጠቅላላው የጋዛ ህዝብ አንድ ሶስተኛው 641 ሺህ ህዝብ አስከፊ የረሃብ ሁኔታዎች ገጥማቸዋል ተብሎ ይጠበቃል። በሐምሌ ወር ብቻ ከ12000 በላይ የሚሆኑት ህፃናት በከፋ የተመጣጠነ ምግብ እጥረት ህይወታቸው አልፏል። ከአራት ህጻናት መካከል አንዱ በከባድ የተመጣጠነ ምግብ እጦት ይሰቃያል። አምስት ህጻናት አንዱ የሚወለደው ያለ ጊዜ ወይም ከክብደት በታች መሆኑን የሟች ህጻናትን ቁጥር እንዲጨምር አድርጎታል። ለተባበሩት መንግስታት ድርጅት ማዕቀፎች ሲንቀሳቀስ የነበረው በእስራኤልና በአሜሪካ የሚደገፍ የእርዳታ ማሰራጭ ስራ ረሃቡን አባብሶት እንደነበረ መረጃዎች አመላክተዋል። የጋዛ ጤና ጥበቃ ሚኒስቴር እንደገለጸው ከጣቢያዎቹ ምግብ ለመሰብሰብ ሲሞክሩ የነበሩ ከ2600 በላይ ሰዎች ተገለዋል። 19000 በላይ የሚሆኑ ደግሞ ቆስለዋል። የጋዛ የውሃና የፍሳሽ ማስወገጃ መሰረተ ልማት 89 በመቶ ተጎርቷል። የተባበሩት መንግስታት ባለሙያዎች እንደሚናገሩት ከሆነ 89 በመቶ የአካባቢ ጽዳትና የግል ጻናት መረብ ተጎድቷል ወይም ወድሟል። ይህም ከ96 በመቶ በላይ የሚሆኑ ቤተሰቦች የውሃ ዋስትና እንዳይኖራቸው አድርጓል። በተጨማሪም በጋዛ የሚገኙ ሁሉም ቤቶች በሚባል ደረጃ ወድመዋል ወይም ተጎድተዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በነሐሴ ወር ይፋ ባደረገው መረጃ 92 በመቶ የመኖሪያ ሕንፃዎችና 88 በመቶ የንግድ ተቋማት ወድመዋል። 62 በመቶ የሚሆኑ ነዋሪዎች የንብረት ባለቤትነት የሚያረጋግጡ ሕጋዊ ሰነዶች ስለሌላቸው መልሶ ለመገንባት የሚደረገው ትግል በተግዳሮቶች የተሞላ ይሆናል። በርካታ ቤተሰቦች የመልሶ ግንባታ ሂደት ቢጀመርም ቤታቸውን ወይም መሬታቸውን ማስመለስ ስለማይችሉ ለዘለቄታው ይፈናቀላሉ። የዓለም ባንክ በየካቲት ወር ይፋ ባደረገው ግምገማ መሰረት በጋዛ የእስራኤል የቦምብ ድብደባ ያደረሰው ቀጥተኛ ጉዳት 55 ቢሊዮን ዶላር ይገምታል። የጋዛ የትምህርት ስርዓትን በጦርነቱ ምክንያት ተሽመድምዷል። 658 ሺ ዕድሜያቸው ለትምህርት የደረሱ ህጻናትና 87 ሺ የዩኒቨርሲቲ ተማሪዎች ይማሩባቸው የነበሩ ተቋማት በመውደማቸው የመማር እድሉን አጥተዋል። ቢያንስ 780 በትምህርት ዘርፍ የተሰማሩ ሰራተኞችም ተገለዋል። 63 የዩኒቨርሲቲ ህንፃዎችን ጨምሮ ከ2300 በላይ የትምህርት ተቋማት ወድመዋል። አሁንም የተረፉት ለተፈናቃዮች መጠለያ እየሆኑ ነው። እንደ አውሮፓውያን አቆጣጠር ከጥቅምት 7 2023 ጀምሮ በጋዛ 300 የሚጠጉ ጋዜጠኞችና ሌሎች የሚዲያ ሰራተኞች ተገለዋል። ከዚህም መካከል አስር የሚሆኑት የአልጀዚራ ጋዜጠኞች መሆናቸው መረጃዎች አመላክተዋል። የጀርመኑ ዶቼቬሌ እንደዘገበው በአጠቃላይ ለሁለት ዓመታት በዘለቀው ተቋማትና መኖሪያ ቤቶች 60 ሚሊዮን ቶን ወደሚገመት ፍርስራሽነት ተቀይረዋል። ይሁንና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለያ ነጥብ የተኩስ አቁም ምክናቸው ውስጥ ጋዛ እንዴት እንደምትገባ ዝርዝር መረጃ አላካትቱም። የተባበሩት መንግስታት ድርጅት ሰባ ቢሊየን ዶላር እንደሚያስፈልግ ቢገመትም ገንዘቡ ከየት እንደሚገኝና ማን እንደሚያስተዳድረው የተቀመጠ ነገር የለም። ይህ በእንዲህ እንዳለ ጋዛን ማን ያስተዳድር፣ ሐማስ ማናቸውንም የጦር መሳሪያዎችን ወይም ማውደም አለበት፣ የእስራኤል ወታደሮች ከጋዛ ሙሉ ለሙሉ ለቀው መውጣት አለባቸው፣ የሚሉት ለሰላም ስምምነቱ መጽናት ስጋቶች ሆነዋል። የዕለቱ የአዝንላችሁ የዜና ትንታኔ ይህንን ይመስላል። ላይክ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ጊዜ ተመኘን።